ሰላም ጤና ስጥልኝ። ኦርቶዶክሳውያን እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም፣ ሁሉ መልካም። እንኳን አደረሳችሁ። እንግዲህ ትላንትና የጌታችን የመድኃኒታችን የኢየሱስ ክርስቶስን ባለ ስቅለት በደማቅ ሁኔታ አክብረናል። ከኔ ጋራ ከሰኞ እስከ ትላንትና ድረስ ቆይታ አድርገናል በተለያዩ ቪዲዮዎች። ነገር ግን ዛሬ ደግሞ ቀዳም ሥዑር ነው። ስለ ቅዳሜ ስዑር ጥቂት እንነጋገራለን። ከዛ በፊት ግን ስለ ትላንትናው የቀሩ አንዳንድ ነገሮችን አጠር አጠር ባለመልኩ አቀርብላችኋለሁ ማለት ነው። እስከ ፍጻሜ ጥሙና እንድትከታተሉኝ በትሕትና እጠይቃለሁ። መልካም ቆይታ ይሁንላችሁ። እንግዲህ ከእለተ አርብ የምናያቸው 13ቱ ሕማማተ መስቀል፣ ሰባቱ የመስቀል ቃላት፣ ሰባቱ ተአምራት፣ አምስቱ ችንካሮች፣ ስድስቱ ሰሙነ ሕማማትን አይተናል። አምስቱ ሐዘናትን እና ያለን አጭር ባጭሩ ማለት ነው። ከዛ ደግሞ ቀጥታ ወደ ቅዳሜ ስዑር እንሄዳለን ማለት ነው። ውድ ኦርቶዶክሳውያን፣ እንግዲህ አንደኛ ወደ 13ቱ ሕማማተ መስቀል ስንሄድ ምንድናቸው? አንደኛ ታስሮ ድህሪተ ነው ወደ ኋላ መታሰር፣ ጌታችን ኢየሱስ ክርስቶስ ወደ ኋላ ታስሮ መከራ ሲደርስበት ነበረ። ሁለተኛው ተስሕቦ በሀብል በገመድ መሳብ፣ በገመድ አስሮ ወደፊት ወደ ኋላ በፊጥኝ አስረው እየጣሉስ ነበረ። ወደፊት ወደ ኋላ እየጣሉ እየወደቀ እየተነሳ ነበረናው። ሶስተኛ ወዲቀ ምራቅ ወይ ይቅርታ፣ ወዲቀ ውስተ ምድር በምድር ላይ መውደቅ በምድር ላይ ሲጥሉት ነበረ። አራተኛ ተከይዶ በእግረ አይሁድ በእግረ አይሁድ መረገጥን። አምስተኛ ተገፎ ማእከለ አምድ ከምሰሶ ጋር መላተም ወደዚህ ወደዛ ያላትሙት ነበረ። ስድስተኛ ተጽፎ መልታየት በጥፊ መመታት። እንግዲህ ያዳናቸውን መድህናቸውን መድና አለም ኢየሱስ ክርስቶስን በጥፊ ይመቱት ነበረ ፊቱን ማለት ነው። ሰባተኛ ተቀስፎ ዘባን ጀርባን በጅራፍ መግረፍ እንግዲህ አርባ አንድ ጊዜ ጲላጦስ ራሱ ገርፎ ነው አሳልፎ ለሞት የሰጠው ማለት ነው። የተገረፈ አይሰቀልም ነበረ በህጋቸው። እሱ ግን ገርፎ አሳልፎ ለሞት ሰጥቶታል ማለት ነው፣ እንዲገድሉት እንዲሰቅሉት አሳልፎ ሰጥቷል። ስምንተኛ ተኮርዐተ ርእስ እንግዲህ ራስን በዱላ መመታት ነው። እንግዲህ ጌታችን ኢየሱስ ክርስቶስ እንግዲህ ራሱን በዱላ ይቀጠቅጡት ነበረ ማለት ነው። ዘጠነኛ አክሊለ ሦክ ሾ አክሊል በራሱ ላይ ማኖራቸው ነው። አስረኛ ጸዊረ መስቀል ነው፣ መስቀል መሸከም በጣም ከባድ ነበረ። እንግዲህ እርጥብ እንጨት ነው። በዛ እንዴት በሸክም ዝሎ እስከ መውደቅ ድረስ ይደርስ ነበረ ና በዚያም ምክንያት ስምዖንን አሸክመውት ነበረ። ስሙን ፈያታዊ የሚባለውን አሸክመውት ነበረ ና ሌላው ተቀን በቅንዋት ተቀንበ በቅንዋት ነው። በችንካር መቸንከር አስራ አንደኛው ማለት ነው። አስራ ሁለተኛ ስሰቅሎ በእጽ በመስቀል ላይ መሰቀል ነው። አስራ ሶስተኛው እንግዲህ ሰሪባሃሞት ወይም ደግሞ መራራ ሃሞት መጠጣት ነው። ወወደዩ ሐሞተ ውስተ መብልዕየ ተብሎ በክቡር ዳዊት እንደተነገረው አስቀድሞ እንግዲህ ሐሞትን መራራ የሆነውን አጠጥተውታል። የእኛን መራራ ኃጢአት ለማስወገድ ጌታ ይህን ሁሉ ስቃይ አስራ ሶስቱን ሕማማተ መስቀል ታግሷል ማለት ነው። ውድ ክርስቲያኖች፣ እንግዲህ እንዲህ በመሆን ነው ጌታ ሲሰቃይ የነበረው። ሁለተኛው ሰባቱ የመስቀል ቃላት ናቸው። አጽራሃ መስቀል የምንለው አንድ አምላኬ አምላኬ ለምን ተውከኝ፣ ማቴዎስ 27 46 ላይ። ሁለት አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው፣ ሉቃስ 23 34። ሶስተኛው ዛሬ በገነት ከኔ ጋር ትሆናለህ በእውነት እነግርሃለሁ፣ ሉቃስ 23 43። አምስተኛው እነሆ ልጅሽ እነሆ እናትህ፣ ዮሐንስ 19 26 27 አምስተኛው ተጠማው፣ ዮሐንስ ምዕራፍ 19 ከቁጥር 28። ስድስተኛው እንግዲህ አባት ሆይ ነፍሴም በእጅ አደራ ሰጣለ፣ ሉቃስ 23 46። ሰባተኛው የተጻፈው ሁሉ ደረሰ ተፈጸመ አለ፣ ዮሐንስ ወንጌል ምዕራፍ 19 ከቁጥር 30 ላይ ያለው ኃይለ ቃል ማለት ነው። ውድ ክርስቲያኖች እንግዲህ ሶስተኛው ሰባቱ ተአምራት ናቸው። ጌታ እኛን ለማዳን በመስቀል ላይ በተሰቀለ ጊዜ የሚፈጸሙ የተፈጸሙ ተአምራት፣ አንደኛ ፀሐይ ጨልሟል፣ ሁለተኛ ጨረቃ ደም ሆኗል፣ ሶስተኛ ከዋክብት ረግፈዋል፣ አራተኛ አለቶች ተሰነጣጥቀዋል፣ አምስተኛ መቃብራት ተከፍተዋል፣ ብዙ ሙታኖችም ተነስተዋል፣ ስድስተኛ ሙታን ተነስተዋል። ሰባተኛ፣ የቤተ መቅደስ መጋረጃ ለሁለት ተቀዷል ማለት ነው። እንግዲህ ውድ ክርስቲያኖች ሌላው ጌታችን ኢየሱስ ክርስቶስ የተቸነከረባቸው አምስቱ ችንካሮች ናቸው እነዚህም ትላንትና ላይ በቪዲዮ ላይ አስቀምጫለሁ አንደኛው ሳዶር ይባላል የጌታ ቀኝ እጁ የተቸነከረበት ነው ሁለተኛው አላዶር በሚባል ችንካር ግራ እጁ ተቸንክሯል ሶስተኛ ዳናት በሚባል ችንካር ሁለት እግሮቹ ተቸንክረዋል አራተኛ አዴራ በሚባል ችንካር መሀል ልቡ ተቸንክሯል አምስተኛ ሮዳስ በሚባል ትንካር ደረቱ ተቸንክሯል ማለት ነው። እንግዲህ ሌላው የምናየው አምስቱ ሀዘናትን ነው የእመቤታችን ቅድስት ድንግል ማርያምን አምስቱን ሀዘናት እናያለን ማለት ነው ከዚህ ተከትሎ እንግዲህ አምስቱ ሀዘናት ለመናዋ ክብሯ በእኛ ለዘላለም በሆነች የተደረብን ና አምላከን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምሪ ነው በእለታት በአንድ ቀን ጌታችን መድኃኒታችን እናቱን በእኔ ምክንያት ካገኙት ሀዘኖች ማናቸው ሀዘን ይበልጣል አላት እመቤታችን ፈጣሪ ጌታዬ ሆይ በእኔ ዘንድ እኒ አምስቱ ሀዘናት ይበልጣሉ አለቻቸው አንድ ከአምስቱ አንዱ አይሁድ እንዲገሉ በቤተ መቅደስ ስምዖን ትንቢት በተናገረ ጊዜ ነው። ሉቃስ 22 ከቁጥር 34 እስከ 35። ሁለተኛው ሶስት ቀን በቤተ መቅደስ ፈልጌ ባጣው ጊዜ ነው። ሉቃስ 241 እስከ 48። ሶስተኛው እግር እጅ አስረው በጲላጦስ አደባባይ የገረፉን ግርፋት ባሰብኩ ጊዜ ነው። ዮሐንስ ወንጌል ምዕራፍ 19 ከቁጥር 1 አራተኛው በዕለተ አርብ ራቁትን ቸንክረው በሁለት ወንበዴች መካከል እንደሰቀሉ ባሰብኩ ጊዜ ነው አለችው። ዮሐንስ ምዕራፍ 19 ቁጥር 17 እስከ 22። አምስተኛ ወደ አዲስ መቃብር እንዳወረዱ ባሰብኩ ጊዜ ነው ዮሐንስ ወንጌል ምዕራፍ 19 ቁጥር 38 እስከ 42 በማለት እመቤታችን ቅድስት ድንግል ማርያም ለልጇ ተናግራለች ማለት ነው። ጌታችን ኢየሱስ ክርስቶስም ምንድነው እናቱን ያላት፣ በእኔ ምክንያት ያገኙሽ እኒ አዘኖች፣ መከራዎች በሰላም ገብርኤል ና አቡነ ዘበ ሰማያትን እየደገመ ያሰበውን ኃጢአቱን እኔ ያሳስሬለታለው፣ መንግስት ሰማያትን አወርሰዋለሁ አላት። እናቱም ጌታ ሆይ፣ ከሞቱ አስቀድሞ በሶስተኛው ቀን ከአንቺ ጋር መጥቼ ይገለጽለታለሁ፣ እናቱን ማለት ነው። ጌታ ይህንን ያለው ይህ ሲናገር ቅዱስ ደቅሲዎ ሰምቶ ምእመናን ያነቧት ዘንድ በእመቤታችን ታምረ ውስጥ ተጽፏል። ልመናዋ ክብሯ የልጇም ቸርነት በእኛ ለዘላለም በእውነት ይደርብን። እናታችን ቅድስት ድንግል ማርያም በዚህ ሐዘን ልቧ ተጎሳቁሎ ተቆርጦ ነበር ማለት ነው። ውድ ክርስቲያኖች! ኦርቶዶክሳውያን አሁን ደግሞ ቅዳሜ ስዑርን እናያለን ማለት ነው። አጠራር ግን በሰሙነ ሕማማት በስቅለት ማግስት የሚውለው ቅዳሜ ስዑር በመባል ይጠራል። በዚህ ዕለት ከድሮ በተለየ መልኩ ጌታችን መድኃኒታችን ኢየሱስ ክርስቶስ አዳምና ልጆቹን ከዲያብሎስ አገዛዝ እስራት ነፃ ለማውጣት የተቀበለውን መከራ፣ እንዲሁም ሶስት መዓልት ሶስት ሌሊት በከርሰ መቃብር ማደሩን በማሰብ በጾም ታስቦ ስለሚውል ቅዳሜ ስዑር ወይም የተሻረ ቅዳሜ ተብሏል። የማይጾመው ቅዳሜ ስለሚጾም ስዑር የተሻረ ተብሏል። ቅዳሜ ስዑር ሌሎች ስያሜዎች ያሉት ሲሆን እንደሚከተለው ቀርቧል። ለምለም ቅዳሜ፣ ካህናት ሌሊት ለምዕመናን ለምለም ቄጠማ ስለሚያድሉ ዕለቲቱ በዚህ ስያሜ ተሰይሟል። ቄጠማውን ምዕመናን እስከ ትንሣኤ ሌሊት በራሳቸው ላይ ያስሩታል። በቀዳም ሥዑር ቀሳውስትና ዲያቆናት ቃጭል ቃለ አዋዲ እየመቱ ገብረ ሰላመ በመስቀሉ ትንሣኤሁ አጋደ የሚለውን ያሬዳዊ ዜማ በመዘመር ጌታ በመስቀሉ ሰላም እንደሰጠን እና ትንሣኤውንም እንደገለጠልን በማብሰር ቄጠማውን ለምዕመናን ይሰጣሉ። ምዕመናኑም በቤተ ክርስቲያን አገልግሎት የሚውል ገጸ በረከት ያቀርባሉ። ቄጠማውን በራሳቸው ያስራሉ። ይህም የአይሁድ ጌታችን እያሰቃዩ ሲሰቅሉት ባዩ ጊዜ የእሸዋ አክሊል ጭንቅላቱ ላይ ያሰሩበትን ድርጊት የሚያስታውስ ነው። የቄጠማው አመጣጥና ምስጢር ከአባታችን ከኖ ታሪክ ጋር የተያያዘ ነው። ምድር በማየ አይ በጥፋት ውሃ በጠፋች ወቅት የኖ ታማኝ መልእክተኛ አድርጉ የውሃውን መጉደል ያበሰረችው ቄጠማ ይዛ በመግባት ነው። ዛሬም ለአዲስ ኪዳን ክርስቲያኖች የኃጢአት ውሃ ጎደለ፣ የኃጢአት ውሃ ጠፋ፣ በክርስቶስ ሞትና ትንሣኤ ነጻነት ተሰበከ፣ ታወጀ በማለት ካህናት ቄጠማ ይዘው ለምእመናን ያበስራሉ። ቅዱስ ቅዳሜ ቅዱስ ቅዳሜ መባሉ ቅዱስ የሆነ እግዚአብሔር በተፈጥሮ ፍጥረታት አከናውነ ከፈጠረ በኋላ ለዚህ ቀን ከስራ ሁሉ ያረፈበት ነው። በዘመነ ኪዳን ደግሞ የማዳን ስራው ሁሉ ፈጽሞ በስጋው በመቃብር ሲያድር በነፍሱም ሲኦልን በርብሮ ባዷን አስቀርቶታል። በዚህ ለነበሩት ነፍሳትም ለዘላለም እረፍት ያወረሰበት ዕለት ስለሆነ ከሌሎች ዕለታት የተለየ ዕለት ለማለት ቅዱስ ቅዳሜ ተብሏል። እንግዲህ ውድ ክርስቲያኖች፣ በድጋሜ እንኳን አደረሳችሁ። እስከ ፍጻሜ ስላዳመጣችሁን አመሰግናለሁ። ለብርሃነ ትንሣኤው በሰላም ያደርሰን ያደርሳችሁ። መልካም በዓል ይሁንልን። አመሰግናለሁ።